እንግዲህ ንግስቷ ሚስት ንግስት ሚስቱ ንግስት እንደሆነች ዛሬ ገብቶ መጥቶ ንግስትነቷን ነገረን ማለት ነው። እውነቱን ነው። ከንግስትም ንግስት ናት። የሴት በላይ ሱመያ፣ የእኔ ቆንጆ የሴት በላይ ናት። አየህ፣ ሰርግ ሰርገ ሰርግ ደግሰ የአስር ዓመት ንግስትን ከቤተሰቦች ጋር እንደማስተዋወቅ ድንገት መንገድ ላይ ፕራንክ ያልካትን ሴት ደግሰ በማግባትህ እርግጠኛ ነኝ ተጸጽተሃል ማለት ነው። ይሄ ንግግር የጸጸት ነው። ሰዎች እመኑኝ፣ ተጸጽቶ ነው ሰኢድ ይህን ነገር እያለ ያለው። ግን ጸጸትም አንዳንዴ ወደ ይቅርታ እንደሚወስድ ታውቃላቸው። ለመጀመሪያ ጊዜ እውነት ስለዋራ ደስ ብሎኛል። የመጀመሪያ ሴት በባሏ የተደነቀች ጀግና ሱመያ ናት። ጀግና የሚለው ቃል ራሱ ለሱመያ ያንሳል። ንግስቷ መባል ራሱ ያንሳታል። ሱመያ በጣም ብዙ ነገር መባል ያስፈልጋታል ማለት ነው። እንግዲህ ሰኢድ እያችሁ የልጅነት ሚስቱን፣ የስደት ሚስቱን፣ ስንት ነገር ያሳለፈባትን ሚስቱን፣ ግን ሰኢድ ስላላወቀበት ነው አሁን ይህ ሁሉ ነገር ያደረገው። እየገባው ሲመጣ ብስል እየሆነ እየመጣ ነው። ጎበዝ ዛሬ ይህንን ስለተናገረ ሰኢድ ደስ ብሎኛል። እውነቴን ነው ማሻላ? ሚስቱን ወጥቶ በአደባባይ ማድነቁ ራሱ ትልቅ ነገር ነው። ለምን ልትደነቅም ልትከበርም የምትገባ እጅግና ሚስት ናት ያለችው ሱመያ ማለት ነው። እንዳለው ከቤተሰቦቿ አቅድማ የእሱን ቤተሰብ ነው ሰላም ያለችው የዘየረችው። ይሄ ብቻ ብያቸዋለሁ ሰኢድን ሊያኮራው እንደሚችል ከዚህ ደግሞ አልፎ ተርፎ ሚስቱ ቤት ገብታ ሱመያ ተደባዳቢ እንደሆነች ነግሯቸዋል። ሁላችንም እናውቃለን ሱመያ ኃይለኛ እንደሆነች ግን ትግስተኛ ናት። ከሀይለኝነቷ በላይ ትግስቷ ያመዝናል። የሱመያ ኃይል ሀይል እሷ እንደምትለው ሳይሆን ሰው እንደሚለው ሳይሆን ኃይሏን በትግስቷ የምትይዝ ትልቅና ብርቱ ሴት ነች ሱመያ ማለት ነው። በዚህ አጋጣሚ ሀዩ ቤት ሚስቱ ቤት ገብታ አዩ እንደዛ እኔ እንደዚህ ብላኝ እያለች ቁቁ ስትል እሷንም ሰንስታ በቦክስ ከ ያርጋ ፍንጫዋ በደም አድርጋ በጥፊ ነጫ እስታ መጣል ትችል ነበረ ግን አላደረገችውም ለምን ትዕግስተኛ ስለሆነች ትዕግስተኛ ናት እዛ ላይ ያከበረችው ሰው ሊኖር ይችላል ብላችሁ አሰባደው ያ እሱንም አክብራ ሊሆን ይችላል ዑመርንም አክብራ ሊሆን ይችላል ሁሉንም ሰው ሱመያ ለእያንዳንዱ ሰው ክብር ትሰጣለች ለእያንዳንዱ ሰው የምትሰጠው ክብር የተለያየ ቦታና የተለያየ ዘርፍ ያለው ክብር ነው የኔ ጓደኛ ስለሆነች እኔ በጣም ነው የምኮራው። ሁሉ ጊዜ ስሟ በተነሳ ሰዓት ደስ ይለኛል። እውነቴን የምላችሁ ጀግና ናት፣ ከጀግና ጀግና ማለት ነው። ይሄ ሰኢት ደብድቤ አስፈራርቼ ልክ አስገብቼ ይሄዳል አላህ አላህ አልቀረብም። ለማንኛውም ደስ ብሎኛል። ዛሬ ሰኢር ልብ እየገዛ መጥቷል። ብስል እየሆነ መጥቷል። ከብስለቱ በላይ አንዳንድ እያደረጋቸው ያለው ነገሮች አሁን ላይ ወደ ሱመያ እንዲቀርብ የሚያደርገው ድርጊት ነው ማለት ነው። ሱመያ ለሰዒድ በጣም ትልቅ ዋጋ ያላት ሴት ናት። ሁላችንም እናውቃለን እንደሚወዳት አሁን ላይ ድንገት ነገሮችን አበራሸ በራሱ ውሳኔ እና በራሱ እልኸኝነት እንጂ ሱመያ ሰዒድ ሱመያን እንደሚወዳት ከማንም በላይ እናውቃለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወንድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙት ይል አለ። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድን ነው እሱ ሰኢድ ንግስቷ ሱመያ ብሎ ስለመጣ ደስ ብሎኛል ማለት ነው። ይህንን ነገር እስከዛሬ ዛሬ ሌል አልፈለገም። ዛሬ ግን ድንገት ተንስቶ ስለ ንግስቷ ክብርና ጀግንነት፣ ድንቅነት ስለተናገረ ደስ ብሎኛል። ምንድን ነው አዩንና ሱመያን ሰኢድ በአንድ አይን ነበር እያየ የነበረው ከመጀመሪያው ላይ። አሁን ግን በአንድ አይን እንደማይታዩ ሁለቱ አይኖች እኩል እንዳልሆኑ አረጋግጠዋል ማለት ነው። ሰኢድ እንግዲህ ያለው የሆነው በሱ ላይ የደረሰውንም ነገር እየገባው መጥቷል ማለት ነው። አዩ የሰኢድ ሚስጥር እንዳያችሁት፣ ገና ኡመር ቤት ገብቶ ሱመያ መሆኗን ሳታውቅ ህቱ ናት እየተባለች ቋንቋ አታውቅም ስለተባለች ብቻ በጣም ብዙ ነገር ተናግራለች። በጣም ብዙ ነገር አውርታለች። ከካሜራ ጀርባ ምን እንደተባለው የሰኢድ ሚስጥር በጣም ብዙ ተነጋግራለች። ሱመያ ግን ተጣርቶ እንኳን ተራርቀው እንኳን እሷ ስለ ሰኢድ ክፉነትም፣ ስለ ሰኢድ ደግነትም፣ ስለ ሰኢድ ሚስጥርም አላወጣችም። ለምን ጥሩ ሚስት እና ጥሩ ሴት ስለሆነች። ሲቀጥል ደግሞ አዩ ለሱመያ እዛ ቤት እንደገባች አዩ ሱመያ መሆኗን ሳታውቅ እዛ ላይ ያኔ ኡመር እንደሚነግራትም ታውቃለች። ይንገራት ምን ታመጣለች የማለት ስለሆነ ምን አለች? ሰኢድ አንቺን አይፈልግሽም። ሰኢድ የሚፈልገው ልጆቹንና ልጆቹን ብቻ ነው። ሰኢድ ልጆቹን ቀምቶ ሱመያን ቢያገኛት ራሱ እሷን ያባርራታል፣ አይፈልጋትም፣ አይወዳትም፣ አያፈቅራትም ብላ አወራች። ያ ነገር ትንሽ ሱመያን ልቧን ሰብሯት ነበረ፣ አሳዝኗት ነበር። እኔም ሱመያን አልኳት በውስጥ ስናወራ እንደዚህ ብሏ ስትል አይልም አውቃችል ልጅ ታጣላችሁ ነው ብስ ተጣልታችኋል እንደተጣላችሁ እያወቀች እንድትራራቁ ለማድረግ ነው። ተረጋጊና አስቢ ያልኩት ሱመያ ማለት ነው። በዛ ሰዓት ወጥቼ እንዴት ሰይድ እንደዚህ ይላል ማለት አላቃተኝም፣ ግን አይልም ነበር ያልኩት። ግን የው ዛሬ እሱ ሞቶ ሱመያን ይቅርታ ብሎ ወላሄ ልጆችን እቀማለሁ አላልኩም ብሏል። ይሄ ንግግር ሰኢድን ምን እንደሚያ ከሰኢድ ይሄ ዛሬ የተናገረው ነገር ለእኔ ምን እንዳስተማሪ ታውቃላችሁ ለሱመያ ያለውን ፍቅር ለሱመያ ያለውን ስሜት ነው፣ እኔ ዛሬ ሰኢድ ላይ ያየሁት። ሱመያን ሰኢድ ያፈቅራታል፣ ይወዳታል። ግን ሁለት መርጦ አይሆንም፣ ሁለት ወዶ አይሆንም። ሁለት ወዶ የማይሆንበት ምንድን ነው? ሰኢድ ሱመያንም አይሆንም፣ አንድ ላይ አድርጎ መያዝ ይፈልጋል፣ እንደተረዳሁት ከሆነ ግን ደግሞ ሁለትን አንድ ላይ ማድረግ አይችልም። ያ አዩን ይተዋል። ያለሽበት እመጣለሁ እሱ ነበርሽ ማን ነው? እና ሱመያ እንደዛ ቀጥቀጣ ዲጂቷንም መታት አገላጋዩን ደብደቤም፣ ቢሆን አሸንፋታለሁ። እንዴት ግን እንደዛ ሆነ? አታለቅስም፣ ምንም አትልም። አደገኛለች፣ እንደወንድ ነው። እንዳንዳቸው እየራሳቸው ፕሌን ጀቶች አሉ። በሚሳይል ነው እንዳለ ድብልቅልቁ የሚያወጡት ያውጡት ፋርና ጎበዝ ከሆነ የተነሳ ሚሳኤል እዚህ ከጎን የነበረችበት ቤት ደግሞ የውጭ ጉዳይ ሚኒስተር ቤት ነበር። መጀመሪያ እሷ የመጣችበት የውጭ ጉዳይ ሚኒስተር ቤት ነበር። አምልጦ ጥሎ ሲሄዱ ሌላ ሰው ነው ዝም ብሎ ለመጠበቅ ሲገባበት ከጎኑም ደግሞ የዋናው የጠቅላይ ሚኒስተሩ ወንድም ቤት ነው። እንዲጎን ለጎን ነው። እሷን እንደዚህ በመንሰላሎታ መስኮት እያጸዳች ቤቱን ድብልቅልቁ ነው አወጡት፣ በሚሳይል። የወንድሙን ቤት ማለት ነው የሞተውን የነበረውን አሊ አብደላ ሰላም ማለት ነው። የጠቅላይ ሚኒስትሩ ቤት ሲመታ ቤቱ እንደዛ እየነደደ እየጨሰ ሰው ከዛ ሰፈር እየተሰደደ ነቅሎ እየወጣ እሷ መስታወት ተደውላለች። እንደዚህ ያን ጀግና ጎበዝ ደፋር ነበረች ማለት ነው። በጣም ደፋር ናት። በቃ ሁሉ ነገር ለራሷ ለነብሷ አምጣጣ የላትም። ለምን ምንም አትፈራም። በቃ ጎበዝ ነበረች። ከዛ እያለን ጦርነት ነው። በቃ ሁሉም ሰው ከዛ እየተሰደደ እየለቀቀ ሲወጡ እንደዚህ ባለስልጣኖች ሚስረ ነበረች። ወጣች። ከኔጋም በዛ አጋጣሚ በሆነ አጋጣሚ ተገናኛም ብቻ ታሪኩ ረጅም ነው። አብረን መኖር ጀመርን። በጦርነት ሰዓት የተጋባ ነው። በምንኖርበትም ሰዓት እልከኛና አደገኛ ነበረች ሱመያ በጣም ኃይለኛ ነበረች። ከኔ እኩል ትመላለሳለች። ገና ልጅም ነበረች። ሳገባትም ትንሽ ነበረች። በ14 ዓመቷ ነው ከሀገሯ የወጣቸው። ሁገና ሁለት ዓመት ነው። ናም ደቆቹ 17 እየገባት ነው። እኔና ሱመያ የተጋባ ነው። በቃ ስለትዳር ምናምን በቃ ምንም ጣጣ የላትም። በቃ ደፋር ነበረች። ከኔጋ ሆነ ስንጨቃጨቅ ምናምን ስትያዝ እኩል እንደወንድ ነው የምትደባደበው። በቃ እናዳኝ ተማሪ በጥፊ ስላት እሷም ጫማ ምንም አንስተ መደባደብ፣ መወራወር፣ ትግል፣ በቃ ጦርነት። የመጀመሪያ ሰው ያ ወንድ ነኝና ደብደቤም ቢሆን አሸንፋታለው። እንዴት ብዬ ግን እንደዛም ሆነ አታለቅስም ምንም አትልም። አደገኛ ነች። እንደወንድ ነው የምትደባደበው ከኔ ጋር ትደባደባለች፣ ትጣላለች፣ ትታገላለች እንዴትም ብዬ በቃ ሁሌ እንደዚህ ስለማያዝ ስለማያዛልቀን ግዴታ መቀጣት አለባት ብዬ በደንብ ቀጠዋትና ከዚያ በኋላ እንድትፈራኝ ማድረግ ጀመርኩ ማለት ነው። አለበለዚያ አትፈራኝም አታከብረኝም ማለት ነው። በደንብ ቅጥቅጥ ሳረጋት ከዚያ በኋላ በቃ ከቆመች አስር ዓመት አብረን ረጅም ዓመት አብረን ኖረናል። የመጀመሪያ ሰሞን ብቻ ነበር በጣም ልህኛ ስንደባደብ የነበረው። ልክ ካወቀች በኋላ እንደመታት እንደማሸነፋት ካወቀች በኋላ ከኔ ጋር መጋፈጥ መደባደቡን አቆማች ማለት ነው። በቀላሉ ይህንኑ ላያወራውላችሁ ገና ከድሮም ጀምሮ አደገኛ ነበረች። ኃይለኛ ነች፣ ምንም ውስጡ አፍራቻ የለም። ከዛ በኋላ ደግሞ ከኔም ውጭ ደግሞ ስንኖር በዛ በጦርነቱ ሰዓት ውስጥ ሙሉ ግቢ ይዘን ብቻችን መኖር ስለማንችል በዛ ተጠቅማችን ስለማይፈቅድ ያው ብቻ ቢፈቅድም ራሱ በሰዓቱ እሷን ሳገባት አልሀምድሊላሂ ብር ነበረኝ። ብዙዎቻችሁ እሷ ከመጣች በኋላ ብር አግኝታ ምናምን ትላላችሁ። እሷ በመጣችበት ሰዓት አልሃምድላ ደህና ብር ነበር እንጂ ላይ ማለት ነው ብር አለ። እና በዛ ሰዓት ብርም ቢኖርን ያን ሁላ ብር አወጥተን ሙሉ ግቢ መያዝ ምናምን ነገር አንደፍርም። ከብደናል፣ ላገሩም አዲስ ነን ምናምን በቃ አንይዝም ነበር። ብንችል ራሱ ማለት ነው እየቻልነው ያ ደግሞ ሱመያን ይተዋል። ከሁለት አንዱ ማድረግ ያስፈልገዋል እዚህ ነገር ላይ ጨዋታ ሲጫወት ሰኢድ ማለት ነው እንዳያችሁት ከሱመያ መራቅ አልፈልግም ብሎ በሱመያ ጎን አፓርታማ ገዝቷል። ሁለተኛ ነገር አዩ ሰኢድን መተው አትፈለግም። አዩ ሰኢድ ካጠገቤ ከሄደ እኔም ራሴን አንቃለሁ፣ እኔም ሞታለሁ ትላለች። ሁሌ እንደዚህ ነው። ድሮሷ ክሎዶክስ ጠጣለው የንላለው ያለች እያስፈራራች እየጠጣች ነው ሰኢድን ወጥመዷ ውስጥ አስገብታ ያስገባችሁ ማለት ነው። በዚሁ አጋጣሚ ሱመያ ጀግና የሚለው ቃል ራሱ ለሱመያ ያንሳታል። ሱመያ አስተዋይ ባትሆን እና እርጋታ ያላት ኢማን ያላት ሴት ባትሆን ሰዎች ማን ነው የባላችሁ ሚስት ጣውንታችሁ ጋር ተገናኝቶ ዝም ብሎ ቀጥ ብሎ ምግብ በልቶ ውሃ ጠጥቶ የሚወጣ ሰው ማንም አይወጣም እንደኔ አይኗንም አፍንጫዋንም ድርምስምስ ሰርጋ ገነጣጥራ ልጅቱን ጸጉሯን ነጭ አይስታ የሰው መሳቂያ የሀገር መሳቂያም ስላላደረገችው ሰኢድን ሱመያም በጣም ሊያመሰግን ይገባዋል ማለት ነው። ለሱመያ ትልቅ ምስጋና ማቅረብ መቻል አለበት። ለምን ይህን ነገር ያላደረገችው ትልቅ ሰው ስለሆነች ነው። እሱም ተናግሮታል። ለሱመያ ንግስት ሱመያ የሚለው ቃል በጣም ነው የሚያንሳት። በጣም ያንሳታል። ከዚህ በላይ ቃላት ካለ ሱመያን በቃላት የሚገልጻት ቃል ካለ ሱመያ በቃላት ብትገለጽ እኔ እንጃ በምን አይነት ቃል ሱመያን መግለጽ እንደሚቻል ማለት ነው። ለሰኢድ ይሄ ነገር ቀላል ሊሆንለት ይችላል፣ ግን በነብሰ ወቅት ቀላል አይደለም ነገሩ። ነገሩ ከሁሌም በላይ ከብዶበታል፣ እሱ ሱመያን ስላላገኛት እየተናደደ እየተበሳጨ ባለበት ሰዓት ላይ ደግሞ ዛሬ ጀግና ሆኖ ልብ ገዝቶ እንደዚህ በአደባባይ ወጥቶ ሚስቱን አድንቆ ሚስቱን አመስግኖ የመጀመሪያ ሴት ሱመያ በባሏ ተደነቀች። በባሏ የተደነቀች የመጀመሪያ ሴት ሱመያን ነው ያየሁትም የሰማሁትም እውነቴን ነው የምላችሁ ማለት ነው ይሄ ክብር ይሄ ድንቅ ያደረገችው ነገር ነው። ወላይ ያላደረገችው አንድም ነገር የለም ካወራው ውስጥ ይሄ ጀግንነቷ አብራት ነው ያለው፣ አብራት ነው የተወለደው። ልቧ ውስጥ ነው ያለው ማለት ይቻላል ማለት ነው። ለምን ሱመያ ከጀግናም ጀግና ከሴት ሴት የሴት በላይ የነጀሙናት የና አጢቃናት ናት። ይህንን ጀግንነት ይዛ ይችን ጀግና ሚስቱን ጥጥጥጥጥጥጥጥ በምትል ሴት ሲቀይር አይከብድም? ይከብዳል። አንድ ሰው እኮ ሁለተኛ ወይ ሶስተኛ ሚስት ሄዶ ሲያገባ ወይ ከመጀመሪያ ሚስቱ የተሻለች ወይ ከሁለተኛ ሚስቱ የበለጠች ነው። አይደለም እንዴ? ሰኢድ ግን ወይ በኢማን ወይ በምን በቃ ምላስ ውስጥ ሄዶ ገባ። ራሱ በራሱ ራሱን ምላስ ውስጥ አስወደቀ። ሰዎች ፈክ ውስጥ ጣለ ራሱ ይገርማልም ያናድዳለም። ግን ጀግንነቷን ደግሞ አለማድናቅ አይቻልም። እውነቴን ነው የሚላችሁ በጣም ጀግናናት ሱመያ። እኔ ጓደኛ ስለሆነች በጣም ነው የምኮራው በእሷ ስም ማለት ነው። በእሷ በስሟ ብቻ እኮራለሁ። ምን አይነት እድለኛ ነበርኩኝ! ከእሷ ጋር የተቀመጥኳት እያንዳንዷ ጊዜ፣ ከእሷ ጋር ያሳለፍኳት ጊዜ በኩራት አንገቴን ቀጥ አድርጌ እንድናገር ያደርገኛል። ጓደኛ ካላህ ነው የሚሰጠው ንጹህ ጓደኛ ከፈጣሪ ነው የሚሰጠው። ግን እንደ ሱመያ አይነት ጓደኛ ጓደኛ የሚለው ቃል አይገልጻትም። ለእኔ ማለት ነው እንደ እናትም እንደ እህትም በቃ ሁሉ ነገር የነበረች ግን፣ አልሐምዱሊላህ ለሰው ልጅ የሀገር መራቅ ሳይሆን የልብ እርቀት ነው ሰውን የሚያለያየውም የሚጎዳውም። ኢንሻአላህ እስከ መጨረሻ የምንዋደድ አላህ ያድርገን እላችኋለሁኝ።